ቅጠር ጥሪያት አለው ግን ይሄን ያክል ድረስ በመሄድ ይሄን ያክል የሀናን መረጃዎች በመሰብሰብ እርግብን የሜላት ልጅ ነች በማለት የራሷ ጓደኛ በራሷ ባላት በጓደኛዋ ሀብት በመቅናት እንግዲህ የእሷን ነገር ለመውሰድ ለማሳለፍ ያደረገችው የሄደችበት እጥረት እጅግ በጣም ጉድ ነው የሚያስብለው። ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤተ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን ላይክ በማድረግ ጀምሮ እንግዲህ ዛሬ የመጣሁት ስለ ኖላዊ ተከታታይ ድራማ በክፍል ሰላሳ ዘጠኝ ፓርት ነው እንግዲህ በክፍል ሰላሳ ዘጠኝ ፓርት ላይ ያየነው ነገር እጅግ በጣም የሚያስደምም ነው። እንግዲህ የወይዘሮ ሜላት ጓደኛ እንግዲህ በጣም ለእሷ አዛኝ ለእሷ በቃ በጣም ጓደኝነት ተብላ እንግዲህ ቀርባ፣ ሌላ በጣም ብዙ ስህተቶችን እየሰራችባት ትገኛለች ማለት ነው እንግዲህ የውሸት ልጅ ልጃቸው ነሽ በማለት እንግዲህ የሃናን መረጃዎች በመሰብሰብ አሳልፋ ለእርግብ በመስጠት እርግብ ወደነ ሜላት ቤት በመግባት የሜላትን ሀብትና ንብረት እሷ እየቆየች አንዳንድ እያለች እየተቀበለች በዚያም ምክንያት እሷን ለመቀበል ብር ለመቀበል ፈልጋለች። በነገራቸው ላይ እርግብ ወደዚህ ወደነ ሜላት ቤት ስትቀላቀል ይብን የዲኤንኤ ምርመራ ራሱ አላደረጉላትም። አንድ ሰው ልጁ ሲገኝ ወይም ደግሞ ከስንት ዓመት በኋላ ልጃቸው ቤተሰብ ከተለያየ እንትን ሰው ጋር በተለያየ ምክንያት የተለያዩ ቤተሰቦች ሲገናኙ ማረጋገጫው ዲኤንኤ ምርመራ ነው ማለት ነው። ስለዚህ ይህን ነገር ደግሞ እርግብ አላደረገችም። ጋዜጠኛውም ራሱ ያው እሱም ለነገሩ አብሮ የድራማው ተካፋይ ስለሆነ ነው ይሄን ነገር ያደረገው። በተለይ ደግሞ ማለት ነው በተለይ ደግሞ ኖላዊ ጋር በመሄድ እንዲሁም ደግሞ ከሀና አባት ጋር በመሄድ እንግዲህ ከነሀኒ ቤት በመግባት የሀኒን ፎቶዎች ራሱ አሳልፎ የሰጠው ተምቹ በጣም ነው ያሳዘነኝ። በጣም ማለት ነው የተምቹን ስህተትና የእሱን ነገሮቹ እንግዲህ አሴር ሲሰማ አሴርስ ምን ይል ይሆን ማለት ነው። ተምቹ አሁን ላይ መስረቄን አቆም ያለው በማለት እንግዲህ ከኖላዊ እና እንዲሁም ደግሞ ከአሴር ጋር እንደተግባቡ እና እንዲሁም ደግሞ በጓደኝነት ይቅርታም እንደተባባሉና አብረው እንደሆኑ እንግዲህ የምናውቀው ነገር ነው ማለት ነው። ግን ደግሞ የሜላት ጓደኛ የተጠቀመችበት ተምቹ ነው እንግዲህ ለተምቹ ብርን በመክፈል የሚሆን በተለያየ ጥቅሞች የሚሆን ብቻ ግን የሀኒ ፎቶዎችን እንዲያመጣላት እና እነሱን ፎቶዎች እንደ መረጃነት እንደተጠቀመችው ያው የምናውቀው ነገር ነው ማለት ነው። የሀናን ሙሉ ታሪክ ነው ወይንም ደግሞ የእሷን የሆነ ነገር ነው አንስተው ለርግብ የሰጧት። ለዚህ ተጠያቂ የወይዘሮ ሜላት ጓደኛና እንዲሁም ደግሞ ተምቹ ናቸው ማለት ነው። ተምቹ ምናልባት ከሀኒ ጋር አብረው ቤተክርስቲያን በሄዱበት አጋጣሚ ይሆናል በእርግጠኝነት ከጸሎት መጻፏ እንዲሁም ፎቶቿ ስለነበሩ እሱን አውቶ እንግዲህ አሳልፎ ለሜላት ጓደኛ በመስጠት ማለት ነው ይሄን መረጃ በመሰብሰብ ነው እንግዲህ እርግብ ሌላ ሴት ልጅ አምጥተው እርግብ ልጃችሁ ሆነች በማለት እንግዲህ የእነሱን ታሪክ የተናገሩት ማለት ነው። እና ልክ እርግብ ልትመጣ ነው ልጃችን እኮ በቴሌቪዥን የእኛን ታሪክ እኮ በቴሌቪዥን አየ ነው ተብላ ራሱ የወይዘሮ ሜላት ጓደኛ ሲነገራት እጅግ በጣም ደስ አላት። ወይዘሮ ሜላት እኔ ልጄን ለማግኘት ምን መልበስ አለብኝ ብላ ስትቀያየር፣ ምንድነው ልጅሽ እኮ ነው የምትመጣው፣ ሄኔ ያክል ለምንድነው እንትን የምትይው? ልጅሽ አንችን ካገኘች እኮ ይበቃታል፣ እያለች አብራ ማለት ነው። ምቀኛ ከሩቅ አይመጣም የሚባለው አንዳንዴ እንደዚህ ነው። ከስራችሁ፣ ከጎድናችሁ፣ ከብብታችሁ ስር ተቀምጦ እናንተን ይጫወትባችኋል። እኔ በጣም ገርማኛለች። የእውነት ነው የምላችሁ በጣም ማንንም አመን እንደሌለባችሁ ነው። ይህ ፊልም እንግዲህ የሚያሳየው ማለት ነው። የራሷ ጓደኛ የምታማክራት ከዶሮ ጀምራ አብራት የሆነች ትልቅ ሆና ማለት ነው። እስኪ አሁን በዚህ እድሜያቸው ይህን ያክል ስህተት እና ይሄን ያክል ውሸት በጓደኛዋ ላይ ማድረግ የቅናት መንፈስ አድሮባት እና እንደዚህ አድርጋለች። አሁን ላይ ደግሞ ሀና ነቅታለች ማለት ነው። ምክንያቱም መስቀሏ የለም፣ መስቀሏ የለም። ያ መስቀል ደግሞ ለእሷ በጣም ትልቅ ቦታ አላት። እንደገና ደግሞ ለአባቷም በጣም ትልቅ ቦታ ለምን አሁን ላይ አባቷ ደህና ከሆነ በኋላ አባቷን ካሳከመች ደህና ከሆነች ሀሳቧን ከሰበሰበች በኋላ ቤተሰቦቿን የማፈላለግ እቅድ አላት። እንዲሁም ደግሞ ኖላዊም እንደዚው ማለት ነው። ከዚህ በፊት ስለ ሀና ራሱ ስለ ሀና ያለውን ነገር ራሱ ለአሴር ነግሮት ነበረ። ስለዚህ ቤተሰቦቿን መፈለግ እንዳለባት ያለውን፣ ነገር ግን ደግሞ አሁን እሷ ሀሳቧ እኔ እሳቸውን ማሳከም ነው፣ ኖላዊን ማሳከም ነው ያላት እጥረት ማለት ነው። ይሄን ባለችበት ሰዓት ነው እንግዲህ መስቀሏን ወስደው እንዲሁም ደግሞ ፎቶቿን ወስደው የእሷን ታሪክ የእርግብ ታሪክ ነው በማለት እንግዲህ ይህን ነገር እንትን ብላ አቀናብረው የሰጡት። በዚያ ላይ ደግሞ የወይዘሮ ሜላት ጓደኛ ከሀና ላይ እንደዚያ ስጮህባት ማለት ነው አንቺ ሰራተኛ ነሽ፣ ለምን አሰሪም ደስ የሚላትን ለእርግብ ስሪ እያለች ጭራሽ ያን ጊዜ ራሱ ስትቆጣት ነበር በበላይ ሆና ማለት ነው። ስለዚህ እርሷ ያመጣቻት ሴራ እንደገና ሀና ስትቆጣት ነበር እና በዚህ መልኩ የወይዘሮ አልማዝ ጓደኛ ድራማ ሰርታለች። እንዲሁም ተምቹ ደግሞ የተምቹ እጅም አለበት ተምቹም አብሯቸው ሰርቷል። እጅግ በተቀነባበረ ሁኔታ ማለት ነው። ጭራሽ አሁን እርግብ እንዴት ነው ከወይዘሮ ሜላት ብር የምትቀበለው በማለት እንግዲህ የድሮ አሳዳጊዋ ልጅ ታሟል። ስለዚህ የሚኖረው ባህር ዳር ነው። እሱ ደግሞ ህክምና ስለሚያስፈልገው ብር ያስፈልገዋል። እና አባክሽንማዬ አንድ አምሳ ሺህ ብር እንድሰጭኝ ይፈልጋለሁ በማለት እንግዲህ ወይዘሮ ሜላትም እሺ በማለት እንግዲህ ብሩን ልሰጣት ነው ማለት ነው። በዚያ ላይ እርግብና ደግሞ የወይዘሮ አልማዝ ጓደኛ ተገናኝተው ነበር ያን ጊዜ ለምንድን ነው እንደዚያ እያመነጫጨቅሽኝ፣ እንዴት እንደዚያ መነጫጨቅሽኝ ብላ ስጠይቃት እንዳይጠረጥሩብኝ ብዬ ነው። እና አሁን ላይ መስቀሏን ትፈልገዋለች መስቀሏን ከቤቷ ብትፈልገው ብትፈልገው አታለች ስለዚህ በቀደም ያየሁትኝ ልብስ ሳስተካከል የነበረው መስቀል የኔ ነው ማለት ነው። ግን እንዴት ወስደው ነው በማለት እንግዲህ ያው ጠይቃት ነበረ ማለት ነው። እርግብን መስቀሌን ስጭኝ ብላ ጠይቃት ነበር፣ ግን ደግሞ እንደማሰጣት አስጠንቅቃታለች። ለአንቺ ምንም አይሰራሽም አይሰራልሽም ለእኔ ግን በጣም ትልቅ ነገር ነው። እባክሽን ስጭኝ አባቴ ራሱ መስቀሌ በመጥፋቱ እጅግ በጣም እየተበሳጨ ነው። ስጪኝ ብላ ጠይቃት ነበረ፣ ግን ደግሞ እርግብ እንዳሰጣት ነበር። አሁንማ ጥሩ ማስፈራሪያ አገኘውኝ ጭራሽ ከዚህ ቤት በዚህ ጉዳይ ነው የማስወጣት፣ በማለት እንግዲህ እየዛተች ትገኛለች። እንግዲህ ሌላው እጅግ በጣም ደስ የሚለው ነገር ምንድን ነው? አንድ ነገር አለ። እሱም እንግዲህ ሰላምዬ ሰላምዬ ለሴር ደውላለት ነበር ማለት ነው። እንዲሁም ስለነ ሀና አባት አውርተው ነበረ። ምክንያቱም እኛ ሰተናት እንደዚህ አባቷን ልታሳክም እንትን አትፈልግም፣ ስለዚህ ባንተ በኩል ጥሩ ነው እና እኔና ምናሴ ለቤተሰብ ጋር የሚሰጥንን ብር አጠራቅመናል። ስለዚህ እንሰጥህና አንተና ሀና የሀና አባት ሕክምናውን እንዲጀምር ታደርጋላችሁ በማለት እንግዲህ ተስማምተዋል። እጅግ ደስ የሚል ቆይታም ነበራቸው አሴርና እንዲሁም ደግሞ ሰላምዬ ማለት ነው። እና የሀና አባት እንደሚታከም እንግዲህ ቃል ገብተዋል ማለት ነው። ምክንያቱም በጣም እየተጋገዙ ነው። በዚያ ላይ ደግሞ ፊት ለፊት ለሀና ብሩን ያልሰጠቻት ሀና በአባቴ በኩል ማንም እንትን እንዲልብኝ አልፈልግም፣ የወሰዱብኝ ያክል ይሰማኛል በማለት እንግዲህ አሁን ላይ ግን በሴር ትንሽ ይሻላል ብዬ አስባለሁ። ስለዚህ ሰላምዬ የሄደችበት እቅድና ያሰበችበት ነገር እጅግ በጣም አሪፍ ነው ማለት ነው። ወደ ቤትም በመሄድ ሀና ከቤት ውስጥ ከምሰራበት ቦታ መስቀሌን ፈልጌው ነበር፣ አባዬ ግን ደግሞ አላገኘሁትም፣ ምን እንደማደርግ አላቅም በማለት እንግዲህ እጅግ በጣም ሀናም ስትጨናነቅ ነበር። እንዲሁም ደግሞ ኖላዊም ሲጨናነቁ ነበረ። እንዲሁም ፎቶቿን እየፈለጉ ነበር። የሀናን ፎቶ ግን ካደረጉበት አተውታል። ሁለት ፎቶዎች ነበሯት። የልጅነት ፎቶ ቤተሰብን የምትፈልግበት ማግኘት የሚችልበት ፎቶ ነበረ። እሱንም ደግሞ እንግዲህ ሊያገኙት አልቻሉም ማለት ነው እና ፎቶሽም እኮ የለም ልጄ በማለት እንግዲህ አባት ሲናገሩ ሀና እጅግ በጣም ደንገጥ ብላለች ማለት ነው። ደግሞ ማን ወሰደው ፎቶዎችን? እንዴት እንደዚህ ሊሆን ይችላል በሚል ፓርት ላይ ነው ያለቀው ማለት ነው እና ፎቶቻን አንስቶ እንግዲህ ተምቹ ነው አሳልፎ እየሰጠው ተምቹም ተጠያቂ ይሆናል። እና እውነት በእርግጥ ትዘጋያለች እንጂ አንድ ቀን ትወጣለች። የወይዘሮ አልማዝ ልጅ እንዲ ሜላት ማለት ነው እንዲሁም ደግሞ የሀና የምናሴ ትክክለኛ እህትና ልጅ ሀና መሆኗን ይታወቃል። እንዲሁም ደግሞ ኖላዊ ካሉበት ሕመም ድነው በሰላም የልጃቸውንም ደስታ ከቤተሰቦቻቸውም እንደዚሁ ተገናኝተው በፍቅር በደስታ የሚኖሩበት ታይም ይመጣል። ግን ያው እውነት ትዘጋያለች፣ ግን አንድ ቀን ደግሞ ተወጣለች ማለት ነው ሀሴትም ከዛ ቤት ክብት እንዳለች ምን ጥቅም ላት? ትወጣለች። እንዲሁም ደግሞ የአልማዝ ጓደኛም ከጓደኝነትም ትሰረዛለች። ክፋት የሰራ ሰው መቼም ክፋት ነው ማለት ነው። መጨረሻው መውደቂው በጣም ነው የሚያስጠላው። ስለዚህ እነዚህ ክፋት እየሰሩት ሁሉ እንዳለ ወዳቂ ናቸው ብዬ አስባለሁ። እና ውድ ተመልካቾቼ ቻናሌ ተመልካቾች እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ